ጽሞ በተሰማራበት ቀጠናም ሰላም እንዲረጋገጥ ማድረጉንም ብርጋዴር ጀኔራል ወርቅነ ጉደታ ገልጸዋል። ጽንፈኛው ቡድን ቅርጹን ቀይሮ ከታሪካዊ ጠላቶች ጋር በመመሳጠር የሀገሪቱን ዳር ድንበር የተተኳሽና የኮንትሮባንድ መዘዋወሪያ ቀጠና ለማድረግ ሲንቀሳቀስም ሰራዊቱ ከህዝቡ ጋር መረጃ በመለዋወጥ ተከታትሎ በቁጥጥር ስር እያዋለው እንደሚ ሳር ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ በሰፊ ካሬ አማራጭ በካሬ 107 ሺህ ብር የነበረውን በ64,200 ብር ከ40 ፐርሰንት እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 0556 55 ይደውሉልን። ቴምር ፕሮፐርቲስ ያደርጋል፣ ሰርቶ ያሰራል። በብቃት ላይ የተመሰረተ አመራር ይሰጣል። እራሱን ለአሰራር፣ ለኃላፊነት፣ ለተጠያቂነት ተገዢ ያደርጋል። በዛው ልክ የሚመራውን ይገነባል እና እሱን ሆነን መገኘት መቻል ይኖርብናል። ይህ በእንዲህ እንዳለ በምስራቅ እዝ አዛዥ ሌተናል ጀኔራል መሐመድ ተሰማ የተመራ የእዙ ከፍተኛ አመራሮች ቡድን በሶማሌ ክልል ቱሉ ጉለዲ አካባቢ ግዳጅ ላይ የሚገኙ የሰራዊት ክፍሎችን በስፍራው ተገኝተው አበረታቱም። ሰራዊቱ በሀገሩና በሕዝቡ ላይ የሚመጣ ጠላትን በመደምሰስ የድል ሰራዊት መሆኑን በተግባር እያስመሰከረ ነው ያሉት ሌተናል ጀኔራል መሐመድ ተሰማ ህገ መንግሥታዊ ተልኳችንን በመወጣት የተገነባነባቸውን ባህርያቶችና እሴቶችን በማወቅ የምንተገብርና የምናስተገብር አገር ወዳድ ጀግኖች ነን ሲሉ ተናግረዋል። የምስራቅ እዝ ምክትል አዛዥ ሜጀር ጀኔራል ፍቃዱ ጸጋይ በበኩላቸው በአካባቢው ይደርስ የነበረውን ሁከትና ብጥብጥ በማምከን አካባቢው ፊቱን ወደ ልማቱ እንዲያዞር በማድረግ እዙ በርካታ ገድሎችን መፈጸሙንም አስታውሰዋል። ዘገባውን ያደረሰን አወል መሐመድ ነው። በሰሜን ምስራቅ እዝ ስር የሚገኝ አንድ ኮርስ ያሰለጠናቸውን የበታች አመራሮችና የቡድን መሳሪያ ምድብተኞች አስመረቅም። አባላቱ በስልጠና ያገኙትን ተጨማሪ ልምድና ተሞክሮ ጠንካራ የሰራዊት ክፍል በመገንባት ሀገርና ተቋም የሰጧቸውን አደራ በብቃት የመወጣት አቅማቸውን ማስቀጠል እንደሚጠበቅባቸው የሰሜን ምስራቅ እዝ አዛዥ ሌትናል ጀነራል አሰፋ ቸኮል አሳስበዋል። አሁን ሰልጥናችኋል፣ አቅም ፈጥራችኋል፣ ሁሉም አይነት ስልጠና ወስዳችኋል። ግማሽ አዷችሁ ደግሞ እየተዋጋ ነው፣ ድል እያመጣ ነው። እናንተን የመሰለ ወታደር ፍጠሩ ነው። እናንተን የመሰለ ብቃት ያለው ኃይል ፍጠሩ ነው። እናንተን የመሰለ ተኳሽ የሆነ ኃይል እንድትፈጥሩ ነው። እናንተን የመሰለ በተራራ በቁልቁለት በየትም መልክዓ ምድር ድል የሚያመጣ ኃይል እንድትፈጥሩ ነው። ስለዚህ የቀረችን የሽግግር ሰዓት ናት። በአጭር ጊዜ ጨርሰን ወደ መደበኛችን ለመግባት ከናንተ እጅግ የሆነ ፈጣን የሆነ ግዳጅ አፈጻጸምና የላጥቀው ውጤት እንፈልጋለን። ኮሩ ከግዳጁ ጎን ለጎን የራሱን ማሰልጠኛ በማቋቋም አጫጭር ስልጠናዎችን ሲሰጥ መቆየቱን የጠቆሙት የማሰልጠኛው አዛዥ ሻለቃ መላኩ ቶላም ተመራቂዎቹ ፈታኝ ችግሮችን በመቋቋም ለሚመሩት ሰራዊት አርያ እንዲሆኑ በስፋት የተሰራ መሆኑንም መግለጻቸውን የዘገበው ካሳውን ስመኝ ነው። ደቡብ ዕዝ በሚንቀሳቀስባቸው አካባቢዎች ሰላምን በማስጠበቅና ህብረተሰቡ የልማት ተግባራቱን ያለ እንቅፋት እንዲቀጥል ተልእኮውን በብቃት የተወጣ መሆኑን አዛዡ ሌትናል ጀኔራል ሰለሞን ኢተፋ ገለጹም። ሌትናል ጀነራል ሰለሞን ኢተፋ እዙ ከኦሮሚያና ስዳማ ክልል የመስተዳደርና የጸጥታ አካላት ጋር በአካባቢያዊ ሰላምና ጸጥታ ዙሪያ እንዲሁም በወቅታዊ ሀገራዊ ሁኔታ ላይ ውይይት አድርጓል። በውይይቱም ደቡብ እዝ በተሰማራበት አካባቢ ህዝብና መንግስት የሰጡትን ሰላም የማስፈን ተልኮም ከመቼውም ጊዜ በላይ በአስተማማኝ ብቃት እየተወጣ መሆኑን የጠቆሙት ሌትናል ጀነራል ሰለሞን ኢተፋም ለዚህ ስኬትም በየደረጃው ያለው የጸጥታ መዋቅር ቅንጅት ከፍተኛ አስተዋጽኦ እንዳበረከተ ተናግረዋል። ከመላው ሰራዊታችን ጋር በመሆን በየአካባቢው ያለው የመስተዳድር አካላት በየአካባቢው ያለው በየደረጃው ያለው የጸጥታ አካላት ሌት ተቀን እየሰራ ደምና አጥንቱን ለዚች ትልቅ ሀገር ለዚች ኢትዮጵያ እየከፈለ የግዛት አንድነቷን እያጸና ሰላሟን እያረጋገጠ ያለበት ሁኔታ ነው ያለው። የውይይቱ ተካፋዮች በበኩላቸው የመከላከያ ሰራዊታችን በምንም የማይተካ ውድ ህይወቱን ያለ እረፍት እየሰጠ የአካባቢያችንን ሰላም በመጠበቅ የህዝብ አለኝታነቱን በተግባሩ እያስመሰከረ እንደሚገኝ አረጋግጠዋል። በሌላ ዜና በደቡብ ስር የሚገኝ አንድ ኮር ሁለገብ በሆነ የሽምቅ ውጊያና ጥበብ እንዲሁም በውጊያ ዝግጁነት ላይ ትኩረቱን ያደረገ ስልጠና ለአባላቱ ሰጥቷል። ኮሩ ራሱን ለማብቃት በሚያደርጋቸው ስልጠናዎች ጠንካራ ወታደራዊ ቁመና ላይ እንዲገኝ እንዳደረገውም የደቡብ እዝ አዛዥ ሌትናል ጀነራል ሰለሞን ኢተፋ በስልጠና ማጠቃለያ መርሃ ግብሩ ላይ ገልጿል። የሰራዊቱን የማድረግ አቅም ለማሳደግ ታልሞ በተሰጠው ስልጠና አመርቂ ውጤት መመዝገቡን የገለጹት ደግሞ የኮሮ አዛዥ ኮሎኔል ግርማ የለናቸው። ዘገባው የመብራቷ አራርሶና የቢኒያም አንዳርጋቸው ነው። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌትናል ጀነራል በላይ ስዩም በደቡብ ዕዝ ማሰልጠኛ በስልጠና ላይ ከሚገኙ አመራሮች ጋር ተወያዩ። ሌትናል ጀነራል በላይ ስዩም ከሰልጣኞች ጋር በነበራቸው ቆይታ ሽብርተኛው ሸኔና ጽንፈኛው ቡድን በየጊዜው ህልማቸው እየከሸፈና ያቀዱት ሀገርን የማፈራረስ አጀንዳ በመከላከያ ሰራዊታችን ብርቱ ክንድ እየመከነ እንደሚገኝ ገልጸዋል። ሰልጣኞቹ በራሱ የሚተማመን በዓላማው የጸና ሰራዊት የሚገነባና የሚመራውን ኃይል ለግዳጅ ዝግጁ የሚያደርግ መሪ ለመሆን ራሳቸውን በየጊዜው በእውቀትና ክህሎት እያሳደጉ መጓዝ እንደሚጠበቅባቸው ሌትናል ጄኔራል በላይ ስዩም አሳስበዋል። ሰራዊትን በሚገባ መጠበቅ፣ ለድል ማብቃት በተመደበበት ሁሉ ሰክሰስፉል መሆን ከጥሩ መሪዎች የሚጠበቅ ነው ማለት ነው። ስለዚህ እናንተ መሪዎች ስለሆናቸው ይህም በሚገባ ጠንቅቆ ማየት እጅግ በጣም ወሳኝነት አለው። ዘገባው የበላይ ታደለ ነው። ስድስተኛ እዝ በማሰልጠኛ ማዕከሉ ያሰለጠናቸውን የሻለቃ የሻምበልና የመረጃ ሟተኞችን አስመረቀም። እዙ ሁለንተና የብቃቱን በማረጋገጥ በአስተማማኝ ቁመና ላይ እንደሚገኝ አዛዡ ሜጀር ጀነራል ብርሃኑ ጥላውን ገልጸው ግዳጃቸውን በውል የሚገነዘቡና ከሚመሩት አባል ጋር እጅና ጓንቱ ነው የሚሰሩ አመራሮች መኖራቸው ለውጤታማነቱ ትልቅ ሚና እንዳለውም ተናግረዋል። የአካባቢው ማህበረሰብም አሁን የተገኘውን ሰላም ለማረጋገጥ ያሳየው ቁርጠኝነት የሚደነቅ በመሆኑም በቀጣይ ከሰራዊት ጎን በመሆን ዘላቂ ሰላም ለማጽናት የሚያደርገውን ተሳትፎ አጠናክሮ መቀጠል እንደሚጠበቅበትም ጠቁመዋል። ይህን ስልጠና በሚገባ ወስዳችሁ ወደ ክፍላችሁ የምትገቡ አመራሮች የሚጠብቅባቸውን ስራና ኃላፊነት በሚገባ ማወቅ ይጠበቅባችኋል። ሀገራችን ሰላም ትፈልጋለች። ህዝባችን ሰላም ይፈልጋል። ይህንን ሰላም ለማረጋገጥ በብቃት ስራዎቻችን መፈጸም ያስፈልጋል። ይህስ በርካታ ግዳጆችን እየፈጸመ እዚህ ደርሰዋል። አሁን የሚቀረው እጅግ በጣም ውስንና የማጠናቀቂያ ግዳጅ የሚባል ምዕራፍ ላይ ነው የምንገኘው። ይህንን ደግሞ ጊዜ ሳይፈጅ እውን ማድረግ ያስፈልገናል ማለት ነው። ሜጀር ጄኔራል ብርሃኑ ጥላሁን አክለውም ሰልጣኞች በወሰዱት ስልጠና የተለመደ ጀግንነታቸውን ይበልጥ አጎልብቶ ማስቀጠልና የሚመሩትን የሰው ኃይልና ማቴሪያል በማቀናጀት ለየትኛውም ተልዕኮ ማዘጋጀት እንደሚጠበቅባቸው አሳስበዋል። የማሰልጠኛው ምክትል አዛዥ ሌተናል ኮሎኔል ታምራት ሌንጀሰው ተመራቂ አመራሮቹም በቆይታቸው ውጊያን ከወታደራዊ ሳይንስ ጋር አጣምረው በንድፍ ሀሳብና በተግባር መማራቸውን ተናግሯል። ሰራዊቱ መተኪ የሌለውን ውድ ሕይወቱን ለሕዝብና ለሀገር የሚሰጥ መሆኑን የገለጹት የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ከፍ ያለው አደሬ በዞኑ ለተገኘው ሰላም ሰራዊቱን አመስግነው በቀጣይም ከሰራዊቱ ጎን በመሆን የሚጠበቅባቸውን ሁሉን ለማድረግ ቃል ገብተዋል። በምረቃ ስነ ስርዓቱም የመከላከያ ሙዚቃና ኪነ ጥበባት ዳይሬክቶሬት ለሰራዊቱ ለፊቼ ከተማና ለአካባቢው ማህበረሰብ የተለያዩ ኪነ ጥበባዊ ዝግጅቶችን አቅርቧል። ዘገባውን ያደረሰን ደባልቅ ያቤ ነው። በዓለም አቀፍ ተልዕኮ ደቡብ ሱዳን የሚሰማራው 21ኛ ሞተራይዝ ሰላም አስከባሪ ሻለቃ የግዳጅ ስምሪቱንና ቀጣይ ተልዕኮውን በተመለከተ የስራ መመሪያ ተሰጠው። ወታደራዊ ሻለቃው በተልእኮው ማከናወን የሚጠበቅበትን ተግባር አስመልክተው የስራ መመሪያውን የሰጡት የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ ናቸው። ሰላም አስከባሪ ሻለቃው ዓለም አቀፋዊ የሰላም ማስከበር ሕግን በተከተለ መንገድ የሚፈጽመው ተልኮም ኃላፊነት የተሞላበትና ጥንቃቄ የታከለበት መሆን እንደሚገባውም ሜጀር ጀነራል አዳምነ አሳስበዋል። በሰላም ማስከበር ማዕከል የሎጂስቲክስ ስምሪትና ድጋፍ መምሪያ ኃላፊ ብርጋዴር ጀነራል ጠቅለው ክብረት በበኩላቸው ዘማቾች የሰላም አምባሳደርነታቸውንና ሀገራችን ለህዝቦች ሰላም መስፈን ያላትን ቁርጠኝነት በተግባራቸው ለማስመስከር ዝግጁ መሆናቸውን አረጋግጠዋል። ተልኮውን ደቡብ ሱዳን ጁቫ የአምቢዮና ታምብራ አካባቢዎች ላይ የሚፈጽመው ሰላም አስከባሪ ሞተራይዝድ ሻለቃውም አሸኛኘትም ተደርጎለታል። ተስፋ ያደርጋል እንደ እንደዘገበው በሰሜን ምዕራብ እስር የሚገኝ አንድ ኮር በግዳጅ አፈጻጸም ብቃቱ የተደራጀ የዝግጁነት አቅም መገንባቱን አዛዡ ብርጋዴር ጀኔራል ወርቅነ ጉደታ ተናገሩ። ኮሩ በዳር ድንበር ጥበቃ በህግ ማስከበርና በልማት ስራዎች ላይ በመሳተፍ ውስብስብ ግዳጆችን በብቃት ፈጽሞ በተሰማራበት ቀጠናም ሰላም እንዲረጋገጥ ማድረጉንም ብርጋዴር ጀኔራል ወርቅነ ጉደታ ገልጸዋል። ጽንፈኛው ቡድን ቅርጹን ቀይሮ ከታሪካዊ ጠላቶች ጋር በመመሳጠር የሀገሪቱን ዳር ድንበር የተተኳሽና የኮንትሮባንድ መዘዋወሪያ ቀጠና ለማድረግ ሲንቀሳቀስም ሰራዊቱ ከህዝቡ ጋር መረጃ በመለዋወጥ ተከታትሎ በቁጥጥር ስር እያዋለው እንደሚገኝም ተጠቁሟል። ኮሩ በተሰማራበት የግዳጅ ቀጠና ሐሰተኛ የብር ኖቶችን በማተም ህብረተሰቡን ሲያጨበረብሩ የነበሩ ወንጀለኞችንና ህገወጥ የሰው ዝውውር ደላሎችን ተከታትሎ በመያዝ የህግ የበላይነት እንዲከበር ማድረጉም ተገልጿል። ዘገባውን ያደረሰን አይተነው ወንዴ ነው። በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲሰጥ የቆየ የመሠረታዊ ኮምፒውተር ሥልጠና ተጠናቀቀም። በሥልጠና ማጠቃለያ ተገኝተው በዲጂታል ቴክኖሎጂ አጠቃቀም ዙሪያ እውቀትን ማሳደግ የሚሰጡ ተልእኮዎችን በላቀ ቅልጥፍና ለመወጣት የራሱ ሚና እንዳለው ያስታወሱት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጀነራል ዶክተር ኃይሉ እንደሻውም ሰራዊቱ በየወቅቱ በኮምፒውተር አጠቃቀም ዙሪያ ያለውን ችሎታ በየጊዜው ማሻሻል እንደሚገባው ጠቁመዋል። በሌላ ዜና የመከላከያ ጤና ዋና መምሪያ ከጤና ጥበቃ ሚኒስቴር ጋር በመተባበር ከሰራዊቱ ክፍሎች ለተውጣጡ የጤና ሙያተኞች ስልጠና ሰጠም። በቢሸፍቱ ከተማ ሲሰጥ የቆየው ስልጠና እንክብካቤ ሕክምናን ጨምሮም ተላላፊ በሽታዎችን በመከላከሉ ዙሪያ ትኩረት ያደረገ ነው። የጤና ባለሙያዎች ከስልጠና ያገኙትን እውቀት ወደ ተግባር በመቀየር ለግዳጅ ዝግጁ የሆነ ጤናማ ሰራዊት መገንባት እንዳለባቸው በመከላከያ ጤና ዋና መምሪያም የጤና ማበልጸግና የበሽታ መከላከል መምሪያ ኃላፊ ብርጋዴር ጀኔራል ተመቸው ተስፋዬ ጠቁመዋል። ዘገባው የፍቅር በቀለና ደስታ ተረፈ ነው። ለጥናትና ምርምር አገልግሎት የሚሰጠው የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ህንፃ የመጀመሪያ ርክክብ ተከናወነ። በመከላከያ ሰላም ማስከበር ማዕከል ለዓለም አቀፍ ማሰልጠኛ ኢንስቲትዩት አገልግሎት የተገነባው ህንፃም ተጠናቆ የመጀመሪያ ልክክ መከናወኑን የገለጹት የኢንስቲትዩቱ አዛዥ ኮሎኔል ጌቶታዬ ናቸው። ጃንሜዳ አካባቢ በ1560 ካሬ ሜትር ላይ ያረፈው ባለ ሶስት ወለል ህንፃም በመከላከያ ሰላም ማስከበር ማዕከል ግቢ ውስጥ የሚገኝ ሲሆን ከመማር ማስተማር አገልግሎት ባሻገር ለጥናትና ምርምር ምቹ ተደርገው የተሰሩ ክፍሎችና የስታፍ አባላትን ቢሮም ያካተተ ነው። ከ229 ሚሊዮን ብር በላይ ወጪ የተደረገበት ይህ ህንፃም 80 በመቶውን ወጪ መከላከያ ሲሸፍን፣ ቀሪውን 20 በመቶ ወጪ ደግሞ የጃፓን መንግስት ድጋፍ ማድረጉም ተገልጿል። በመከላከያ ኮንስትራክሽን ኢንተርፕራይዝ የተገነባው ይህ ህንፃ ዓለም አቀፍ ተማሪዎችንና አስተማሪዎችን ማስተናገድ የሚችልና የዘመኑን ቴክኖሎጂ የያዘ ግንባታ መሆኑን የገለጹት ደግሞ የፕሮጀክቱ ሥራ አስኪያጅ ኢንጂነር ደረጀ ኃይለ ገብርኤል ናቸው። ደረጃውን ጠብቆ የተገነባውን የዓለም አቀፍ ሰላም ማስከበር ኢንስቲትዩት ህንፃ ማማከርና የቁጥጥር ስራውን ያከናወነው የመከላከያ ኮንስትራክሽን ዲዛይን ድርጅት ነው። አብዮት ዋሚ እንደዘገበው የልዩ ዘመቻዎች እዝ በሸገር ከተማ አስተዳደር ከየፈጨ ላይ ለአካባቢው ማህበረሰብ አገልግሎት የሚውል ባለሶስት ወለል ህንፃ ጤና ጣቢያ እያስገነባ ነው። የልዩ ዘመቻዎች እዝ የሰራዊት አባላት ከደሞዛቸው ከማዋጣት ባለፈም የጉልበት ድጋፍ ያደረጉበት የሆስፒታሉ ግንባታ የማህበረሰቡን ችግር በመቅረፍ ረገድ የራሱ ሚና እንደሚኖረው ይጠበቃል። ለህዝቦች ሰላምና እድገት ህይወቱን እየሰጠን የሚገኘው ሰራዊቱም ለህዝባችን አገልግሎት የሚሰጠውን ይህንን ጤና ጣቢያ መገንባቱም ትልቅ ደስታና እርካታ እንደተሰማው የልዩ ዘመቻዎች እዝ ምክትል አዛዥ ብርጋዴር ጀነራል ከማል ኤቢሶ ተናግሯል። በኮየፈጨ ክፍለ ከተማ የወዴሳ ወረዳ ምክትል አስተዳዳሪ አቶ በሻዳ ባጫም ሰራዊቱ ካለው ቀንሶ ገንዘብ አዋጦ ከመስራቱ ባሻገር በጉልበቱ የሚያደርገው ድጋፍ ለእኛም ትልቅ የሞራል ስንቅ ከመፍጠር አልፎም የተለየ ስሜት ፈጥሮብናል ብለዋል። ይህ በእንዲህ እንዳለ የልዩ ዘመቻዎች እዝ ወታደራዊ ፍትህ ዳይሬክቶሬት ቢሸፍቱ በሚገኘው የአየር ወለድ ማሰልጠኛ ያሰለጠናቸውን የህግ ሟተኞች አስመረቅም። የህግ ሟተኞቹ በዙ ስር ከሚገኙ ክፍለ ጦሮችና ማሰልጠኛ ማዕከል የተውጣጡ ናቸው። ተመራቂዎቹ በቆይታቸው በወንጀል መከላከልና ምርመራም በማስረጃ አሰባሰብ፣ በህግ ምክርና ድጋፍ ሙያ ተጨማሪ አቅም እንደፈጠረው የእዙ ወታደራዊ ፍትህ ዳይሬክቶሬት ዳይሬክተር ተወካይ ሌትናል ኮሎኔል ደስታ ዳና ተናግረዋል። ዘገባው የምህረት ስመኝ ነው። የመከላከያ መሐንዲስ ዋና መምሪያ እየገነባው የሚገኘው የኢትዮጵያ ባህር ኃይል ዋና ቢሮ ግንባታ 95 ከመቶ መድረሱን ገለጸም። ጃንሜዳ አካባቢ እየተገነባ የሚገኘው ባለ አራት ወለል የኢትዮጵያ ባህር ኃይል ዋና ቢሮም ግንባታው ጥራቱን ጠብቆ እንዲጠናቀቅ ከመደበኛ የስራ ሰዓት ወጪ በቀንና በማታ እየተሰራ እንደሚገኝ የፕሮጀክቱ ስራ አስኪያጅ ሌተናል ኮሎኔል ኢንጂነር በቀለ መለስ ገልጸዋል። ይህ በእንዲህ እንዳለ የመሐንዲስ ዋና መምሪያ ለሰራዊቱ አባላትና ሲቪል ሰራተኞች በጤናና ቤተሰብ ምጣኔ ላይ ትኩረቱን ያደረገ ስልጠና ሰጠም። ስልጠናው በስነ ተዋልዶ፣ በጾታ እኩልነት፣ በቤተሰብ ምጣኔና በተላላፊ በሽታዎች ምንነትና መከላከያ መንገዶች ላይ አተኩሯል። ዘገባው የአዳም ወንድምአገኝና ተስፋ ኃይሉ ነው። ከተለያዩ የሰራዊቱ ክፍሎች ለተውጣጡ የቅድና ሪፖርት ባለሙያዎች በስትራቴጂክ እቅድ አዘገጃጀት ላይ ያተኮረ ስልጠና የመከላከያ ሚኒስቴር ጽህፈት ቤት ኃላፊ ኮሎኔል ግርማ ደምሴ ገልጸዋል። የመከላከያ ብርጋዴር ጀኔራል ሸዋዬ ኃይሌ በበኩላቸው የስትራቴጂክ እቅድ ስልጠናው በቀጥታ ጉዳዩ የሚመለከታቸውን ባለሙያዎች ያሳተፈ በመሆኑም ለተቋሙ ስትራቴጂካዊ እቅድ ከፍታ የሚያበረክተው አስተዋጽኦ የጎላ ነው ብለዋል። የስልጠናውን ሪፖርት ያቀረቡት የመከላከያ ሚኒስቴር የዕቅድና ሪፖርት ዝግጅት ክትትል ዳይሬክቶሬት ዳይሬክተር ኮሎኔል ፈይሳ ታደሰም በንድፈ ሀሳብ ደረጃ የተጨበጡ ሀሳቦች ተግባራዊ ልምምድ የተደረገባቸው መሆኑን ገልጸዋል። ሰልጣኞቹ በቆይታቸው የመከላከያ የተለያዩ ተቋማትን ጎብኝተዋል። ዘገባው የመከላከያ ሕዝብ ግንኙነት ዳይሬክቶሬት ነው። በሰሜን ምዕራብ ሴቶችና ማህበራዊ ጉዳይ አስተባባሪነት በባህር ዳር ከተማ ለሚገኘው ዝግባ የሕጻናትና አረጋውያን መርጃ የበጎ አድራጎት ድርጅት የማዕድ ማጋራት መርሃ ግብር ተካሄደ። ከ200 ሺህ ብር በላይ በሚገመቱ ወጪ እንደተከናወነው የማዕድ ማጋራት የሰራዊቱን የመደጋገፍ ባህል የሚያሳዩ ሌሎች ተመሳሳይ ተግባራቶች አጠናክረው ለመቀጠል መዘጋጀታቸውን የእዙ ሴቶችና ማህበራዊ ጉዳይ ኃላፊ ኮሎኔል ሰብለሙሉ ጌታ ተናግረዋል። የዝግባ ህጻናትና አረጋውያን መርጃ በጎ አድራጎት ድርጅት ስራ አስኪያጅ አቶ ስለሽጌታቸው በበኩላቸው ሰሜን ምዕራብ እዝ አረጋውያንን በመጎብኘት ማዕድ በማጋራት እና የአልባሳት ድጋፍ በማድረግ ከጎኗችን በመቆሙ ክብርና ኩራት ተሰምቶናል በማለት አመስግነዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ነው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች በተያዘላቸው ሰዓት መሰረት ወደ እናንተ መልሳቸውን ይቀጥላሉ። አብራችሁ ቆዩ።